ምንም ሳላደርጋቸው እኮ ነው ኪዳነ ምሕረትን አንድ ሰሞን የአንቺ ልጆች ነበር የሚረግጡሽ የእኛ ልጆች ነበር የሚከላከሉልሽ። አሁን ደግሞ አሁንም ቢሮ አሁንም የአማራ ልጆች ቢረግጡኝ እኮ እኔ ስድብ አልሳድብም ማለት ቢያሳስቱኝ የሚያስቡ ለምንድን ነው የተጣላሽው ከእኛ ልጆች ጋር? ለዚህ እና ሰድባታለች ተብለው ኪዳነ ምሕረትን ሰድበሻለ አንቺ ረመብርሃንን የተሳሳተ ነገር ከሆነ አስረዳቸውና አስረዳቸው። እኔ ያልኩ እንደዚህ ቻለች እና በቃ እናንተ ጋር የተናገርኩት እናንተ ጋር የተናገርኩት ካልሰደበች ረ ከዚህ ናት ሲያወራ ነው በዋሳብ ሶሪ ብያት ችግር የለው ምናምን ብላይ አወራሻት መብርሃንን። አይ ጥሩ፣ ዋናው መስማማታችሁ ነው። ምን ብላ ተሳድባለች? ምን ብላ ምንድን ስድቡ? ምን ሲ ምን ሚዲያውም ትስቢያቸው እንደዚህ ለልጁ አሳልፋ የምትሰጥ እናት ያለችም እናቴ ልትሆን አችልም። በቃ ነው ያልኩት። ደግሞ ጉራጌ ናት አሏት። አያገባችሁም ዝም ብለ እኔ አልሰድባትም እንዴ? ባለቤቷ አማራ ነኝ ያለች ሌሎች ጉራጌ ቢሉ እኔ ባቃለሁ ደዛሉ

ቤት የመጣች እንዳልሳደቡ እኔ እንደዚህ አንገቴ አንገቴ ፋኖ ብላችሁ መጣችሁ አማራ አማራ አልሳደብ አማራ ህዝብ ማይ ብለድ አይ ላቭ ዩ ወዳችኋለሁ። ያለ በይ ቅጭኝ ድሮ ቲክቶክ ማህበረሰብ እንዳለ አብዶ የለ እንዴ! ዘንድሮ ምን ልቅጣት? ኮመንት ላይ ጻፈው። ቅጣትበህዝ ሆነ አልቀጣም። ራስሽን የመጣለች ቅጭኝ ኦኬ። ጊፍት የሰጠኝ ሰው ቅጣት ቢነግረኝ ትቀጫለሽ። ንገረኝ ማ

እንደ ቆራጣው አትበለው ምን አገባሽ ብላ የሉም። እዚህ ላይ እኮ ኬት አምጥቼ ላመስግናቸው ሉይስ ያየሁትን አይቼ ነው። ቴንኪው ሶማች በጣም በጣም አመሰግናለሁ። ክበሩልኝ እንዲህ ማለት ነው

ያኛው ተንበርከሽ ተፍቀሽ ነይ። አሁን ደግሞ ሀቢብን ተንበርከሽ ምናምን ቀይሪ። አቤት አንደ አረ ሞዲሬተር የሉም እንደዚህ በማርያም ዋ፣ እውነቷ ነው። ቤታ ያነሳችው ሞዲሬተራችን። ዋ አዎ አናደውኝ ነው እኮ የሚያደርግልኝ ጠፍቶ ተናድጄ እንዳለ ለሞዲሬተራቸውን አነሳው። እሺ እሺ ሰሊ እሺ እ ቤታ ታከብዱ ባጥሷ እኮ እንዴት ተርገብግባ እንደመጣች ጂጂ ነው እንደዚህ እንደው አደባባይ ላይ እጀብን ካለ ድረስ ይለኛል። ጂጂ ቅርታ ከም ጠይቃት ቆሻሻዎች ሂጂ በቃ ቀሚስ ለብሰሽ እንደዚህ ይለብስ ነበር። ማርያምን ለብስ ነበር፣ ግን ችግር የለብኝ። ማርያምን እንዳለ፣ ግን ጭቅጭቃቸው ሶስተኛ እጅ በጆሮ ያዢ። ፊትሽ ግን ወቂጥሽ ወደ ኋላ ወደ እኛ እንዳይሆን ይዘጋብሻል። ይዘጋብኛል፣ አዎ አውቃለሁ፣ ይገባኛል። አድር እሱን ይዘሽ ይኸውልሽ፣ ቆይ ምን ሆነ? እየላሰች ነው ያለችው። ወደኛም ነው የምትዞርብን። ቆይሻ እንደልፈተው ማርያም፣ አንድ ሰከንድ ጋሽ ታፕ ታፕ ታፕ ኮፒ ሊንግ አድርጉልኝ። ታፕ ታፕ ኮፒ ሊንግ አድርጉልኝ። ታፕ ታፕ ሾር ኮፒ ሊንግ አድርጉልኝ። እራቅ በይ። እሺ፣ ኦኬ እላለሁ። ቻፓሽን ወደ እስክሪን እንዳታረጊ፣ እሺ። እስኪ ዝም በለው። ወደ ምን አሳየው ሲጀምር፣ አንተ እራሱ እሺ። ቅርታ ውዴ፣ ይኸው ቻፓሽ ምናምን ነው እኔ ነገርኩህ ያንተ መድገም ምን የሚሉት ያንተ መድገም የምላሶ ለምት አለብኝ ምኗን ምንዋን እያለሁ እሑድ እኮ ነው ቦነስ ደብል ነው ቦነስ ደብል ጋይስ ቦነስ ደብል ነው ግን ዛሬ ማንን ነው የምትልሰው ግን ጋይስ ሮሚ ግን ማንን ነው የምትልሰው ዛሬ ትንሽ ኧረ በመድሃኒዓለም አንቺ ሴትዮ እኔ አይደለሁ እሷ ናት እያለች ያለችው እና አንቺ ቃሉን ለምን ትደግሚዋለሽ ታዲያ? እኔ እኮ ቱቹዬ ነው የምለው። ወሸላ ቢያላ ቱቹዬ ነው የምለው። ስሚ ካልጋሪ አትወርጂም እንደ ዛሬ ምን ነው አልጋሪ እንጂ በጆሮ ኖ እንዳትደገፊ። ነይ ወዲህ፣ ነይ ወዲህ፣ ነይ ወዲህ አልጋውን በቂጠሽ ተደግፈሽ ነው። ነይ ወዲህ። የታባሽ ማላቅ መስሎሻል። እኔ ተማሪ ሆኜ እኮ እጅ በጆሮ እንጂ ሲያደርጉን ግድግዳ ነበር። በኋላ ጆሮሽን

እባክሽ ጭራሽ ቅጣቱ እረሳት። በቃ ይስልሽ ነው የምትመጪው? በቃ ይስልሽ ሂጅ። ወደዋለሁ፣ ወደፊት ማለቴ ሶርዬ። ስማ በል እንግዲህ፣ ምንም ላደርግህ አልችልም። እሷ ናት የምትቀጣህ። እኔ በጣም አዘንኩ ዞዬ። ጠብቀኝ፣ ጠብቀኝ፣ አንተ ብቻ ጠብቀኝ። እኔንማ አታስቀጣኝም። እንደው እንዴት ብትል ይቀጣል። አልችልም። ትንሽ

እንደ ልቧ ጋይስ እንደ ልቧ፣ እኔ እኔ በሆን ኖሮ አልቅሳ ወጣ። አንቺ እንደዚህ አልገሻት ይጅ ይውስቲ ዋ ምን ነው ቤት ታቲ ዝማሽ? የኔ ችግሩ ምን መሰለሽ፣ እንደሱ ሲስ ቂጤ በግንባሬ ይመጣል ችግሩ እሱ ነው። እንዲህ ጎንበስ ብል አቢብ ቂጤ እዚህ ግንባሬ ይለኝ የሚወጣው ሁለቱም ዱብ ዱብ ብሎ እዚህ ጋር ይመጣል እንጂ እንዳንቺው ልልሽ ነበር። ውሀ አይ ትላለች ዜድ

እኔ በአንደኛ ቅጣት አንደኛ ቅጣት እኔ ሀቢብ የተባልኩ ሬሳ ጣቢ ትላለህ። አንደኛ ቅጣት የዜድ አፍቃሪ እንጂ የፋሲግ አፍቃሪ አለውም። አስር ጊዜ ሁለተኛ ቅጣት ጸጉርን ትላጫለህ። አንደኛ እወጣሁት እኔ ነኝ። ዝም በይ። አንደኛ እወጣሁት በአምሳራችሁ እኔ ነኝ። ሶስተኛ ቅጣት ሶስተኛ ቅጣት ሶስተኛ ቅጣት ሶስተኛ ቅጣት ሶስተኛ ቅጣት ተንበርክከህ ተንበርክከህ፣ ማለት ነው ተንበርክከህ እኔ ፈሳም ነኝ፣ እኔ ፈሳም ነኝ አልችልም እያልክ ሀያ ጊዜ ትላለህ። ተነስ ምረጥ።

ሌላ ነገር የወንድ ቅጣት ከጨዋ ማሪ ሁነቷን ኮ ነው። ስፖርት ስራ ሲታፍ እንደዚህ አደርግ ምናምን አንቺ ይሌለደስ ያለ ሽንቅጭ በቃ ኔ የለውባቸው በመሃላቸው የለውም ተቀጡ እኔ እንደሌሉ አርጋቸው እሷ ስለማትቀጣ ሬዛና በመድኃኒዓለም የምጽፉት አንደኛው ተንበርክኬ ምንድነው እኔ ምንድነ ሽንታም ነኝ እኔ የዜድ አፍቃሪ እንጂ የፋሲግ አፍቃሪ አደለሁም። አስር ጊዜ ሀያ ጊዜ እኔ ሀቢብ ፈሳም ነኝ። እኔ ሀቢብ ፈሳም ነኝ እኔ ሀቢብ እኔ ሀቢብ ፈሳም ነኝ ብል ደብርሻል እኔ ሀቢብ በቃ ላይክ እንደዛ እንዳትን ያፍራለሁ ቅዱስ አራተኛ አራተኛ አራተኛ ምርጫ ጸጉር ይላጭ እሱንማ ሁለተኛው ፈስን አራተኛ ቅጣት ደግሞ አራተኛ ቅጣት ደግሞ ፋሲካ ቅበራት በደንብ አድርገህ አምጥተህ፣ አ እየታየ እንደ ሬሳ ሙሽኪላ፣ ጡቷ ምናምን አስተካክለ፣ ውፍረቷ ምናምን አስተካክለ በደንብ ሬሳውን አስተካክለው። ጋይስ ትሪፕል ፈረስት ጊፍት ትሪፕል ነው ጋይስ፣ ፈረስት ጊፍት ለማንኛውም ትሪፕል ነው፣ ሦስት ነው። ጋይሶች ትሪፕል ነው ስጡኝ፣ በነጭ በነጭ። ጀዲድ ቀይሯል፣ ካምፓኒያችን ቀይሯል። ነው ሬሳስ መስለው አልፈልግም እኔ። እንደ ሁለቱ ሰዎች ግን መጨረሻቸው ምንድን ነው? ቆይ

እንትን ቂጧ ቦርጮ አስተካክለው፣ ጡቷ አስተካክለው፣ ውፍረቷ አስተካክለው። እራስ ለልስ ከሞተ በኋላ ሁሉ ነገር ይቀንሳል። ገናይ ስሉ እንክ ነው፣ እንደሱ የምታውቀው ከሞተ በኋላ ይቀንሳል። የሀ ነው። ስምንት አበባ ጋይሶች ስምንት ሰው ስምንት አበባ ስምንት ሰው ስምንት አበባ አራት አበባ አራት ሰው አራት አበባ አንድ ሰው አንድ ሰው ቴንክ ዩ ቴንክ ዩ አመሰግናለሁ። ሀቢብ ደግማ ካገኘች ደብል ጋይስ ማነው ግን ጨኩን ደብል ጋይስ ደብል

ገደለች ማሲጋዬ፣ ሪከርድ አርጉ ሪከርድ አርጉ። ይህ ብቻ ይቆያት፣ ሌላ ምንም አልፈልግም ጋይስ። ሩታ ካብ ገዛ ውፅለይ፣ ዝም በይ፣ ካብ ገዛ ውፅለይ። ሩታ ካብ ገዛ ውፅለይ፣ አውጭኝ፣ ከዚያ ውጭኝ ሩታ እያለቻት ነው። ኖ ኖ፣ አላልኩም ከቤቴ ውጪ ያልኳት ነው። ከቤቴ ውጭ፣ ሩታ፣ ሩት ምትባይ፣ ከቤቴ ውጪ ለምን ሞሬችሌላ እንዳልቀየርብች ከቤቴ ውጪ። ኧረ ጋይስ ሞውጥኝ፣ ሁለተኛ እንኳን አስወጥኝ፣ ሁለተኛ ስወጥኝ። ወይኔ ወይኔ፣ ኧረ ጋይስ፣ ሁለተኛ እንኳን አስወጥኝ። አትወጭም አንቺ ሁለተኛ። ከወጣሽ እኔ ስማ፣ ደንበኛ ቅጣት፣ ቅጣት። እሺ ደንበኛ ቅጣት የአምስት ሺህ ነው።

ሀቢብ እኔ ነኝ እንጂ ማፈቅርቅ፣ አንተ አትወደኝም፣ እኔን አትፈልግም። አንተ የምትፈልገው ቤታዬ ሆኖ ትዋለሽ። ሁለተኛ ቅጣት አንደኛ፣ ሁለተኛ ቅጣት፣ አምስት እንቁላል ጥሬውን ጠጪ። እምጠጣው መረጃ። አንቺም እንዴት ነው ያደረሽኝ? እናቴ፣ ሶስት መቶ ዶላር ነው በአንድ ቀን ያከሰርሽኝ። ስምንት ቲሸርት ቀደሽብኝ ዛሬ አስኮ በአስር ምናምን በምናምን ነው። ኸሊ ወሊ አምስት እንቁላል። ሶስተኛ ቅጣት ደግሞ ማለት ነው በርበሬና ኦይል ሚክስ አድርገሽ ፀጉርሽን ተቀቢ። ላስ አላ ይጠውር ምርሽ። አራተኛ ንገሪ። አራተኛ ራስሽን አጥፊ ሙቺ። ቆይ ገና ከመሞትሽ በፊት ቆይ፣ አንድ ሰው ንሞክር ቆይ። እንዳት ሙቺ? ቆይ አንዲ እንዳት ሙቺ? ይሄ ሁልሽ መጥተሽ ማለት ነው አልባ ሙሉልኝ። አንተ ለቤታን ምታፈቅረው ላለው አይደለም፣ እንደዛ አላልኩሽም። መሬት ሊወርደሽ ተንበረከሽ፣ እጅሽ ወደ ላይ አርገሽ፣ ሀቢብ ነው አምሳ ጊዜ ሀቢብ። አንተ እኔን እንዳታስገብኝ ደግሞ ፋሲጋ እንዳታብድብኝ

አሁንስ አታውቅም፣ እንግሊዝኛ ለዛ ነው። ኦኬ ሀቢብዬ፣ እኔ ነው የማፈቅርህ እንጂ አንተ ሀቢብዬ፣ እኔ ነው የማፈቅርህ እንጂ አንተ አታፈቅረኝም፣ ለቤታ ነው የምታፈቅረው። ሀቢብ፣ እኔ ነው የማፈቅርህ እንጂ አንተ አታፈቅረኝም፣ ለቤታ ነው የምታፈቅረው። ሀቢብ፣ እኔ ነው የማፈቅርህ እንጂ አንተ አታፈቅረኝም፣ ለቤታ ነው የምታፈቅረው። ሀቢብ፣ እኔ ነው የማፈቅርህ እንጂ አንተ አታፈቅረኝም፣ ለቤታ ነው የምታፈቅረው። ሀቢብ፣ እኔ ነው የማፈቅርህ እንጂ አንተ አታፈቅረኝም፣ ለቤታ ነው የምታፈቅረው። ሀቢብ እኔ ነው የማፈቅረኝ እንጂ አንተ አታፈቅረኝም ለቤታዬ ነው የምታፈቅረው። ሀቢብ እኔ ነው የማፈቅረኝ እንጂ አንተ አታፈቅረኝም ለቤታዬ ነው የምታፈቅረው። ሀቢብ እኔ ነው የማፈቅረኝ እንጂ አንተ አታፈቅረኝም ለቤታዬ ነው የምታፈቅረው። ሀቢብ እኔ ነው የማፈቅረኝ እንጂ አንተ አታፈቅረኝም ለቤታዬ ነው የምታፈቅረው። ሀቢብ እኔ ነው የማፈቅረኝ እንጂ አንተ አታፈቅረኝም ለቤታዬ ነው የምታፈቅረው። ሀቢብ እኔ ነው የማፈቅረኝ እንጂ አንተ አታፈቅረኝም ለቤታዬ ነው የምታፈቅረው ዋ ከዚህ በላይ ታሁቀርልእቆጠውት እንጂ የማፈቅርህ እንጂ አንተ አታፈቅረኝም የምታፈቅረው ለቤታዬ ነው የምታፈቅረው። ሀቢብ እኔ ነው የማፈቅርህ እንጂ አንተ አታፈቅረኝም ለቤታዬ ሀቢብ እኔ ነው የማፈቅርህ እንጂ አንተ አታፈቅረኝም ለቤታዬ ነው የምታፈቅረው። ሀቢብ እኔ ነው የምታፈቅረው። ሀቢብ እኔ ነው የማፈቅርህ እንጂ አንተ አታፈቅረኝም ለቤታዬ ነው የምታፈቅረው። የቤት ለአማርኛ እኮ ነው። ለቤታ ነው የምታፈቅረው። ቤታ የምታፈቅረው ፕሮናንሱ ላይ ልክ አይደለሽም፣ እና ደግማት በለው። ኮፕሊንግ ስትገባው፣ ጋይስ ለእኔ አይታየኝም ኮ ኮፕሊንግ ስትገባው፣ ኮፕሊንግ ስንትገባው ጋይስ

ግደሉኝ። ቴንክ ዩ እናንተ። ሮማን አሁንም እየሄደችባቸውን ያለችው ሮማን አሁን አጭር ነው፣ እንትኑ ሰከንዱ አጭር ነው ጋይስ ግላብ ማንን ያለው ጋይስ፣ ግላብ፣ ደብል ግላብ፣ ደብል ጋይስ፣ ደብልና ግላብ በቃ፣ በስድስት ላጥ ነው። ወላሂ በስድስት ላጥ፣ እዛ ጊዜ ፎቶን ተዘቅዝቆ እንዴት እንደምትለጠጥ ታየዋለህ። ግላብ ጋይስ፣ ቅጣትሽ ላይ ማለት ነው።